ለዓመታት የተደበቀው በደልና የባለስልጣናቶቹ ጉድ ጊዜ ጠብቆ እየተዘረገፈ ነው። የትግራይ ባለስልጣናት ስምም አብሮ ተነስቷል። ባሏን አስፈራርተው የፈጸሙት ግፍ ተጋልጧል። አምስት አርቲስቶች ቅምጥ ሆነው ነበር። ከነዚያም ውስጥ አንዷ አርቲስት ሃይማኖት ግርማ ኦማሄሬ ናት። ሃይማኖት ግርማ ከሰሞኑ ከባባድ ምስጢሮችን እየዘረገፈች ነው። በጉልበት ቅምጥ ሆንኩኝ ማለቷና አይኔን በስለተወጋው ስትል የተደመጠችው አርቲስቷ ድንገት ቦግ በሚለው አይኗ ነበር ህዝብ የሚያውቃት። ታዲያ ማን ነው ያንን አይኗን ኢላማ አድርጎ ያጠቃት? በዚህ ምክንያት በፊቷ ለመውጣት ተሳቃና ጠባሳ ባጠላበት ፊቷ ምክንያት ከሙዚቃ ገለል ብላ ቆይታለች። በሴትነቷና በነበራት ውበት ብዙ በደል እንደደረሰባት ትናገራለች። የቀድሞ ባለቤቷ አቶ ምኒልክ ከሀይሚ ጋር የነበራቸውን የፍቅር ታሪክም አጋርቶናል። ወደ እናንተ በትረካ መልክ እናደርሰዋለን። ሰዎች ለምንድን ነው የጠፋሸው? ልጅ ላሳድግ ስል ታማኝ ያልሆነ ስለዚህ እናየ ጥያቄ እንዳዲስ ይመጣል እንዳዲስ ይመጣል እና ባጭሩ በቃ እንደዚህ ተፈጥሮ ነበር የሆነ ነገር ይህንን ማውራት ለልጄ ክብር ስል ማውራት አልፈልግም፣ ግን ጀስት ያለውን ነገር በስሱ ለመናገር፣ ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ 2000 ዶላር ይዣለሁ። ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፈኜ አልቦኛል በጣም። እና ከክለብ ወርጄ እዛ ቡና ጋር ቡና ስጭኝ ብያት ቡና ሲኒና ማስቀመጫ ሰታኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረው። እና እኔ በኔ ያው ሰው ባያየኝ እግዚአብሔር ያየኛል። ሰው ላይ ሊጎዳ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚወጋ። እኔ ግን የጠጣሁባት ማስቀመጫ ተሰብራን የተወጋሁ እዚህ ጋ ነው የተሰፋው። ይሄ ግን ያው እዚህ ድረስ ያለው ይሁን ብለው ዝም ብለው ነው ያያዙልኝ። ይሄ ግን ሲሰፋ አፍት ላይ ነበር አው ይሄ እዚህ አይኔ ግራና ቀኝ አይኔ ጋ ነበርና ይሄ ሲሰፋ የነርቭ መጣመም ነው ያሉኝ። በኋላ ሰርጀሪ ጋ ሲሄድ ለምን ከውስጥ ጠባሳ የሌለው ቆዳ የሌለው ጠባሳ ማደግ ጀመረ ለካላካ ሲገጠም የነርቭ መጣመም ነበረው እና ያ የነርቭ መጣመም እያበጠ መጣና፣ ወደ ስራ እንደልመለስ በቃ ችግሩ ከዛ ጋር ጀመረ። በቃ ልደብቀው ማልችለው ችግር ሆነ። ቢያቅሜ ልደብቅ ጠፋሁ። በቃ ሙዚቃ አቁሚ ያለው አይ በቃኝ ከዚህ በኋላ አልኩኝና ጠፋሁ። እና በቃ ከዛ በኋላ ደግሞ ሕክምናውን አረኩኝና ደግሞ ዞል ቲቪ ላይም ሱዳን እየዞርኩ ሱዳንም እየተቀመጥኩ በቃ ወደ አረብኛ ዘፈን ሱዳን ጋር ገባሁኝ። እዛ ፊቴ ሲድን ደግሞ አፈርኩ መመለስ። ለልጄም ክብር ስል ደግሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እዚህ ጥዚ ድረስ እንዲ ምታየው ከሆነ ይሄም አለ ስንጥቅ፣ በዚህ በኩል እዚህ ድረስ ሽፋሽፍቴን ሽፍቴ ሁሉ ነክቶታል ስንጥቁ መወጋቱ። በዚህ ደግሞ እዚህ ጋር ና ያ አይኔ ለምንድነው የጠበቀኝ እግዚአብሔር? ለምንድነው ትንሿን ክፉ ነገር አጋንኝ? ሰውንም ማሳጣው በዛ ላይ ደግሞ ማለት የለብኝም። ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ። ይሄን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄ አድጓል። ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ አንተ ምን ጨካይ ልጅ ምናም ቢያጠፋ ብስ ይጠቃብኛል ልጅ ይሄ ቢሰማ። ለልጄ ስል ዝም ምን ያልኩትና አሁን ደስ ብሎኛል። ያንንም በማድረግ የማኮራለሁ። ለምን ድንበር አለው። ዝምድና አሳልፎ አይሰጥም። ለምን እኔ በቦታው አትናገሩ ብዬ የምሞት ነው የሚመስለኝ። ግን እግዚአብሔር ያንንም ስለሚያውቅ አይኔ ይኸው ደህና ሆነ። ከዛ በኋላ ሰርቼ ኖሬ ጥሩ ህይወት አየሁ፣ ደስተኛ ሆንኩኝ። 12 አመትም ደስተኛ ነበርኩኝ። ባድ ፕሬዝዳንት አንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የሚባል አንድ መንግስታዊ ያልሆነ ድርጅት። በጣም ብዙ ነገር ለኢትዮጵያ ህዝብ አበርክተሃል፣ ግን ትምህርት ከዛ ከሚጠቀሱት ከመሬት ላራሹ ከምን የበለጠ የሚጠቀሱት አንዱ ነው። ምክንያቱም ያንድን ሶሳይቲ ያንድን ህይወት የሰው የሚወስነው ሶሻል ሞቢሊቲ የሚያስተካክለው ህዝብን ወደፊት የሚያደርገው ትምህርት ነው እና ህይወቱን በሙሉ ለዛ ላደረከው ሁሉ አስተዋጽኦ በጣም በጣም በኢትዮጵያ ህዝብ በቤተሰብ በሁሉም ሰው እናመሰግናለን።

አንደኛ ምን ይላችኋል፣ በወር ውስጥ አንድ መጽሐፍ ማንበብ። ከዛ በአመት አስራ ሁለት መጽሐፍ ብዬ አስቀምጫለሁ። እንኳን አንድ መጽሐፍ ላ መጽሐፍ አልገዛሁም። ከሰው ተቀብ ያነበብኩት መጽሐፍ ፊ ሀያ ላይ ነኝ። ሀያውም ገማሽ ላይ ነኝ። ጉድ በል ብዬ ወረድ ብላችኋለሁ። ቢዝነስ መጀመር እሱ ላይ አልቻልኩም። ሳቄ መጣ ለቅሶ መጣ። ስቅ ያለቀስኩ ይብረሳት ላይ አፈርኩ በራሴ ቢዝነስ መጀመር ብዬ ጽፈን ከጎኑ ምን ብያለ ተርፋማ መሆን ነው ያልኩት። ይህን ማሳይ እዲ። ከዛ እስኪ ልውረድ ብዬ ወረድ እልላችኋለሁ። ሶስተኛው ላይ ከቤት መውጣት፣ ራሴን ችዬ መውጣት አላልኩም። ይሄንን ሳነበው ሊያስመልሰኝም ሞከረኝ፣ ወደ ታችም ሞከረኝ። በቃ ይሄንማ ቤተሰብ ካየማ ጎኑ ብዬ አልጋ ስሬ ነው የከተትኩት። እዚስ ሚ ነው ያልኩት። እዚስ ሚ አት ዚስ ሞመንት

አይገርምም? የኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይሄም እጅግ በጣም ጥሩ ነው። ግን ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የህይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው? ወይ ድምፅን አጥፍቶ ጸጥ ብሎ መስራት ነው፣ ካወሩም ደግሞ መርጦ መውራት ነው። ስሙት። ለማንኛውም ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው። ሞግዚት በስነስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ የሚያውቀው እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ዛ ውስጥ ትጠነቀቃለች ሞግዚቷ። እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያቅም። አንድ ቀን ስፓይደርማን ከፈትኩኝ። ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የጻናት ከፈትኩኝ አየሁና ወጣ ኳስ ሊጫወት። በቃ ትትት ማለት ነው አልተጻፈም፣ ገባ። እኛ የሚመስለን ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም። የተጻፈባቸው ነው የሚወዱት። ምንድን የጻፍክበት ነው። እንደተወለደ ምን ላይ የጣድከው ልጅ ነው። ግን ምን ሆነብኝ መሰለ። እንደዚህ ከሚዲያ ካልባሌው ሚዲያ ለይቼ በጣም በተጠበቀ መንገድ ሲያድግ አንድ አመት ከዘጠኝ ወሩ ላይ ቃል ስንት ቃል ነው የሚያወጣው ይሄ ልጅ? አይሳነብ። ከአንድ አመት ከስድስት ወር እስከ ሁለት አመታቸው ከሀምሳ እስከ ሁለት መቶ ቃላት መናገር አለባቸው ህፃናት ይላል። ልጅ አስተዳደግም ይጠይቅ እንዴ? እንዴት አልጠይቅም አባቴ